ሞተ ብለው አስደነገጡኝ። ሰው ክፉ በጣም ነው። አዎ ልጆች ሞቱ ተብለው ተፖስተዋል። ግን አይ ዶን ኬር ወን አይ ቤቢ ዊዝ ሚው ዮኒ ማኛ ሄደብሽ? አረ አይሄድብኝም፣ ማርያምን ዮኒ አይነገረኝም እንደ ድሮ ሽሻልሻል። ራሳቸው እኮ ነው እኮ ቆጥቁጠው ቆጥቁጠው የሚያናግሩኝ እኮ ራሳቸው ናቸው መቤቴ ራሳቸው በኮመንት ምንም ሳላስበው የለውበት የዘር ጥላቻ የለውበት ፖለቲካ የለውበት ጌሙ ላይ የለውበት ምንም ላይ የለውበት ይሄ ሉዊስ ብሉመን ወርቅ ነው እንዲህ ስንት አመቱ ስንት አመቱ እኮ ከኔ ጋር እውነቴን እኮ ነው ኢትዮ ሪከርድ ውኝ ልኑርበት መቤቴን ልኑርበት ፖለቲካችሁ ላይ የለውኝ። አስቀይሚያችሁ መስሎ ከተሰማችሁ ይቅርታ ይቅርታ ማርያምን። እኔ ግን ፖለቲካ አልተናገርኩም። ስትናገሩኝ ልጆችን ስትናገሩ በምትወዱት ነገር ነው የምመጣባችሁ። ሞደውን የአማራ ጠላት ናት ይሉሻል ፍሬ። ምን እትብት የተቀበረበት ሀገር እንዴት ይጠላል? አማራ ሀገሬ ነው፣ እንዴት እጠላዋለሁ? እ ምን አረጉኝ የአማራ ህዝብ ቲክቶክ ላይ ነው እንዲ ያለው። እናንተ እኔ ከጆከር ጋር ከሜጣ ጋር እኔ የተሰዳደብኩት፣ እኔ የአማራን ህዝብ ቤት ነካው? ዩኒድ ማኒ። አረ እኔ ማኒ አልፈልግም፣ ሰርቼ ነው የምበላው። አንቺ ነሽ ብር የሚያስፈልግሽ። ስቶፕ ሪዲንግ ኮመንት ላይኛለች እንዲህ በኮመንት አይደለም እየተሳደቡ ከዛ ሳወራ ሪከርድ ያደርጉታል። በቃ ተውኝ ልኑርበት፣ ማረምን ልኑርበት። እናንተም ኖሩ፣ እኔም ልኖር። ሁሉም የየ ራሱ ላይቭ ይኑርበት። እግዚአብሔር እነቴን ነው። ፍሬ ብራግ ዛግ እንዴ እነሱ ከህዝብ ጋር ሊያባሉኝ፣ ከአማራ ህዝብ ጋር ለምን አትባላም? በቃ ሁሌ በቃ ከአማራ ህዝብ ጋር ሊያባሉኝ ይፈልጋሉ። እኔ ከአማራ ጋር ጥላቻ አይለኝም። ለምንድን ነው ፍቅር የሚሰጡኝ ናቸው። እንዲያውም እኮ ቼን ስለነኩብኝ፣ ኦፍኮርስ በሚናደዱት ነገር እኔ የምገባባቸው። አዎ ፍሪጅ እጅ አረገዘች። ኦኬ ከማን ያረገዘችው እርገጫቸው ማንንም እንዳሰሚኝ አንተ ትረገጥልኛለህ እንዴ ህዝብ እኮ ነው አብሮ የሚጣላኝ ከአምስት ሰው ጋር ተጣልቼ የአማራን ህዝብ እኮ ነው የሚያስነሱብኝ ስለዚህ እኔ አልረገጥም ተውኝ እስካሁን ካናትሻ አልወርድም አሉ አይወርዱም አይወርዱም ማርያምን አይወርዱም ከዚህ በኋላ ፋኖን ብትናገሪ ዋጋ ትከፍያለሽ ይለኛል እሺ ወንድሜ፣ እሺ እሺ፣ አልናገርም፣ አልናገርም። ምንም አያመጡም እኮ እመቤቴን፣ ምንም አያመጡም። እኔ አራት ኪሎ ሪከርድ፣ ስለዘር አላወራም። እራሳቸው ናቸው በኮመንት የሚያወሩትን እኔ አነባለሁ። ሪከርድ ይደረጋል፣ ይፖሰታል፣ ይጽፋሉ፣ አነባለሁ፣ ይፖሰታል። ከዛ ህዝቡ እኔ ላይ እንዲህ ተውኝ፣ በቃ ተውኝ፣ ማርያምን ተውኝ? ቲክቶክ ሁሉ እኮ ትችላችኋለሁ እኮ። ማረም እንተውኝ፣ ማረም እንተውኝ፣ በቃ አልነካችሁም፣ አትኩንኩኝ። ይህ የህዝብ ኮመንት አታንብ ተብያሉ። አረሽን ግድግዳ ላይ እናስቀባሻለን፣ ልጅሽ እሻት ተቃጠለ ብለው ፖስተው ፖስት አድርገውታል የልጆቼን ጦስ ይዛችሁ ሄዱ የልጆቼን ጦስ የቅዱስ ገብርኤል ልጆች ናቸው ገብርኤል ይፍረዳችሁ ገብርኤል ይፍረዳችሁ ማርያምን እኔ ምንም አልመሰለኝም ምንም ስራ አባረሩሽ እንዴ አንተ ኢትዮጵያውን ሰው ሆኖ እኔ ከስራ ላይ አባረረኝ ሀ ኤክስኩዝ ሚ ህግ አለኮ የሰራተኛ ህግ አለኮ እዚህ ሀገር ቀልደኞች እንዴ ብትችሉማ ልታባረሩኝ የለም እኔ እኮ ቆንጂዬ እኮ ነኝ እኮ። ማንም ከስራ አያባርረኝም። በዛ ላይ ጎበዝ ሰራተኛ፣ ጽድት አድርጌ የምሰራላቸው እንደ ቤቴ። ትቀልጃለሽ እንድያናልሽ ይቅርታ ጠይቄ ማንን? እሺ ይቅርታ እላለሁ። ማንን ልበልልህ? ማርያምን እላለሁ። ቅድስት ይኔ ፍቅር እንዴት ዋልሽ? ማንን ልበልልህ ይቅርታ። ማንን ልበልልህ ይቅርታ ማንን ልበል ቀርታ ጃፒን ጠርተው አመጡት። ጃፒ ላሉ ባንዴ መላውን የአማራን ህዝብ፣ እኔ የአማራን ህዝብ አልተናገርኩም። ኖ ድሮ ተናግሬ ሊሆን ይችላል። በአሁን ሰዓት ግን እኔ ፍሬ የአማራ ህዝብ ያለችው ቪዲዮ ከወጣ እላለሁ እንጂ አላልኩም። እኔ እኔ አላልኩም እንደዛ። ፋኖ አማራ ነው። እና ከሰደቡኝ፣ ስፋን ሆነን እያሉ ምን ላርግ እንዴ? እሺ በቃ ካሁን በኋላ የተጣለዋቸውን ነው። ይቅ አንተ ደሞ ቤት ታየውን ይለኛል እንዴ? ደውጣ ይሄ ድፍረት ነው። እቂዳ አሽቋል። ጠላት ጃፒን አላስገባውም። ይሰድብሻል። አጭ ጃፒን አጭ የድሮን ፍሬ ነው የምንፈልገው። አው እና እነዚህ ኮመንታተሮች ረጃቸውን ያዙ። በማርያም ተፋቱኝ። እንዴ አይደብራቸውም እንዴ አንቺ ጅል ይለኛል። ዋዬ በናሽ በናሽ አንቺ መልካም ሰው ታያቸው፣ እነዚህን አረመኔዎች፣ አታድ አትስሚ፣ አታንብቢ። እነዚህ በቃ ሱስ እኮ ነው ይዟቸው እኮ ነው አረመኔዎች፣ እንዴ የሚኮምቱት። ኮመንት እኮ ነው የሚያጣላኝ እሱ እነዚህ ጋር። መልካም ሰው ነሽ፣ እባክሽን ሉዝ እንዳታረጊ እሱን። እኔ እሱ አስፈርቶኝ ነው

ጄም ተጫዋቺ፣ ወይ ደግሞ ጥሩ ጥሩ ሰዎች ሰብስበሽ ተወያይ። ስለሌላ ጉዳይ እነዚህን ማስታላ አምጪ ከዋልሽ ነርብሽን በጥሰው ያሳብዱሻል። አም ቴሊንግ ዩ በቃ ፍሬ፣ እኛ የገባ ነው። አይዞሽ፣ አትናደጂ፣ አታምብቢ፣ መጥፎ መጥፎ ልንለው። መልካም ቀን ይሁንልሽ፣ እሺ። ፍቅር ደናው፣ አይዞሽ፣ እሺ። ቻው ቻው ቻው፣ ሐኪማዬ። እንዴት ዋልሽ እንዴት ዋልሽ እኔ ቆንጆ ሰላም ነው የእኔ ማር በእናትሽ ኧረ እኔ አልተናደድኩም እኔ ከሰው ጋር አታጣሉኝ እኮ ነው የምላቸው አልተናደድኩላቸውም አይመስሉኝም ብታያቸው መቤቴ አረ እኔ ክፉ አልናገርም፣ እናቴ ከህዝብ ጋር እነሱ ከአማራ ህዝብ ጋር እኔን ለማገናኘት ነው ይሄ ሁሉ ሴራ የሚሰሩት። ልጆች ደህና ናቸው፣ እግዚአብሔር እመስገን ልጆች እኮ አድገዋል እኮ አሁንማ፣ እግዚአብሔር እመስገን አሁን ደግሞ ሞር አደጉ፣ ብታያቸው በቁመት በለጡኝ። ማሻአላ፣ ተባረካላ ሐኪማዬ ሚ ፍቅር ዘረኝነት ወጋውጥ የዘረኝነት መንፈስ የተወጋ ይሁን። ሀሌሉያ። መልካም ቀኑንሽ። ቻው ማሬ። ሰው ከስራ መጥቶ ይተኛል። እኔ ደግሞ ከስራ መጥቼ እናንተ ጋር መግጠም ግብግብ በስማም ማርያምን ኧረ ምንም አልተፈጠረም ኦኬ ኤቭሪቲንግ ኢዝ ፋይን ሚሚሾዬ ኤቭሪቲንግ ኢዝ ፐርፌክት ምንም የተፈጠረ ነገር የለም ነገሩን ላጭስበት እንጂ እናንተማ ልታጨሱ የነበረ ፍርዬ የሀገሬ ልጅ እንዴት ነሽ ሚሚሻዬ እኔ ፍቅር እንዴት ነሽ ልጉንም ሚሚሾዬ ማይ ነገሩን ማይናገረውን እኔ ብቻዬን እንደዚህ ያንጫጨኋችሁ፣ ግን ሁለተኛ ሰው ቢኖረኝማ ቲክቶኮ የዓለም ሶስተኛ ጦርነት ተነስቶ ነበረ። ኤሚኬ ብቻዬን እንደዚህ ያደረጉኝ ሌላ ሰው አጠገቤ ቢኖር፣ በቃ አለቀ። ስራውን ተውሽው፣ አረን ያልተውኩትን ጠላቴ። ምን አረኩ? ምን አረኩ? ለምን ተዋለሁ? እሁነዴ ነ እውነቴን ነው የሚሚዬ እንዲህ ኤግዛክትሊ እብላለች። ግት ኤግዛክትሊ ፍሬ፣ ሀገር ቤት ነኝ። የኢትዮጵያ ልመጣ እኮ ነው አሁን። ሸርሙጣ ልጅሽን ንሳሽ። ጉድ እኮ ነው እናንተ በልጅ የሚመጡት። ሰዎችን እየሰደባችሁ እየረገጣችሁ መቃብር ላይ ብትፎስቷቸው ምንም። እኔ ነረምን እኔ አስነቀላችኋለሁ። እኔ ኔ ማስነቅል እያንዳንድ አንድ ብናገር አሁን ውይ ትላላቸው አንድ ቃል አንድ ቃል ብናገር አሳብዳቸዋለሁ። ስለዚህ አይዶን ኬር ቀላል ባለጌዎች። አሁን አንድ ቃል ብናገር አጀንዳ ውይ ውይ ውይ ጀግና አንድ ነው እኮ አንድ ለእናቷ ማርያምን፣ አንጫጨኋችሁ እንጂ ጀግና ወንዳታ ነኝ። ይቺ እብድ እያላችሁ የምትንቋት አትነ ለካ አንጫጨኋችሁ። ፎቶሽን አየሹ እንደዚህ አሮጊት ነሽ? አዎ አሮጊት ነኝ። ምን ችግር አለው? እንዲሁም ደጋግማችሁ ፖስቱት፣ ደጋግማችሁ አባርታችሁ ቤታችሁ ሳይቀር ፖስቱት። ሰው ሊዝናና ይመጣል እንጂ ሊጉላላ ቲክቶክ ላይ ማርያምን፣ ኧረ በኢየሱስ እንዶ እንዳገረድ ሲጨዋደሩ ቀላል። የድሮ ፍሬ ያው የሚያስለቀሷት የለችም። አስለቀሳችኋለሁ። እኔ ነኝ ተረኛ። ሁልሽም አስለቅስሽ እኔ ነኝ በአሁን ሰዓት ወ እኔ ማስብላችሁ ሙድ እያያስኩ ይለዛውም ማርያምን ሙድ ቀልዳል። እንደ ሰው በህይወቱ አንዴ ነው የሚማረው። አንዴ ያልቅሽላቸው አሁንም እናስለቀሳታለን ይላሉ። ጠላቴ ደምን ባያልቅስ ሞቱ ተብለው ሸር ተደርገዋል። እድሜ ነው እንደዚህ። ሰው ሞተ ሲባል እኮ እድሜ ሽ ነው የሚጨምረው የመቀኛ የሰይጣን የድግምተኛ የጠንቋይ መንፈስ ወጋውት ሀሌሉያ፣ ገብርኤል ያድናል። ሀገር ቤት ነ ፍሬ እመጣለሁ። ቢኒዬ፣ መቤቴ ለሚቀጥለው ወር ኢትዮጵያ ነኝ፣ ጨርሻለሁ አለው ጉዳይን። ለሚቀጥለው ኢትዮጵያ ነኝ ነኝ፣ ትኬት ቆርጫለሁ በአራት በአራት እሄዳለሁ፣ ወደ ሀገሬ በአራት በሚመጣው ሁለት ወር አለው። ኧረ ኖ ከአስራ ምናምን ቀን በኋላ መጣለሁ። ዌልካም ሆም ፍሪ ቲንክ ሜራዬን ፍቅር ከአስራ ስድስት ዓመት በኋላ ነው የሚሄደው። ካም ቱ ዩር ካንትሪ ዶክተር አብ አህመድ አብቹ ከኛ አብቹ ከኛ አብዩ አብይ አህመድ አለ ኮመንት እያደረገ ነው። አንበሳ ሊያወርድልኝ ነው በኋላ ዩመንት ሲሆን ዛት አይ ሰው፣ እኔ ሁለት ወር አለው። አዎ ኦኬ፣ እንገናኛለና ቢኒ አብቹ ከኛ አካም አካም። በጋ በጋ ድፍቴ ለምደናል። በጋ በጋ ድፍቴ ስንጃላዳ። እናንተ ግን የስድብ ዲግሪ ነው ያላችሁ። እኔ ኳላቃችሁ የሚውሉ ስድቦች ግን ሰው እንደዚህ እንደሚሰደቡ ኳላቀም ነበርኩ ማረም እኔ ዝም ብዬ ነው እንዳመጣል የምናገረው። ግን እንደናንተ እንደዚህ ዲፕ ጥላቻ ደማችሁ ውስጥ ተን አብቹ አብቹ ነው እንዲ ያናደዳችሁ። አብቹ ከኛ አብይ አህመድዬ ሺህ ዓመት ኑርልኝ፣ አለቃዬ፣ መሪዬ እወድሃለሁ፣ አከብርሃለሁ፣ ኑርልኝ። ኢትዮጵያን ሃምሳ ሺህ ዓመት ኑርባት አብቹ ሃሌሉያ። ይሄም ያናደዳል እንዴ? አብረሽ ተጣይ ነው እንዴ ነገሩ? ውጭ ሀገር ነው የምትመስለው አዲስ አዲስ አበባ። አዎ በጣም ውጭ ሀገር ነው የሚመስለው። በስማም ውይ በአሁን ሰዓት ብር ቢኖረኝ አዲስ አበባ ነበር ምኖረው፣ ማርያምን። ብር የለማ ማን ያስፈልጋል እንጂ አዲስ አበባ ነበር ምኖረው። ቷቢ የምትመጭበት ቀን አይነገርም። ሱቅ አጭ ምን ያመጣሉ ሀገሬ እኮ ነው የምገባው። እንደ ወራሀፕን ሀገሬ ላይ ማንም አይነካኝም፣ ህግ አለኩ። ትቀልዳለህ። አንድ እንጀራ መቶ ብር እየገዛሽ ፏ ብለሽ ማርያምን። በል እዚህ ማወጣውን ወጪ ነው እዛ የሚወጣው ምን ችግር አለው? በኢሮ እዚህ እናጠፋለን። ዶሚኒየም ተከራይቻለሁ፣ እኔ ገስት ሀውስ ትልቅ ገስት ሀውስ ተከራይቻለሁ ያ ሐዋሳ እሄዳለሁ። ውሸት እንድንዋሸው ሀገር መግባት ውሸት ነው እንዴ? ፀበል ተጠምቀሽ ሂጂ ከመጣሽ አይቀር። እሺ እጠመቃለሁ። ቆንጆ። አይ ጸበልማ እጠመቃለሁ። ምን ችግር አለው። መጣሽ እንዴ? ኧረ ገና ልመጣ ነው። በአራት ነው የምመጣው። በአራት በአራት ነው የምመጣው። ገና ስንት ቀን አለኝ? አስራ ምናምን ቀን። ሻንጣዬን ፓክ እያደረኩ ነው ጃፒ ምን ነው መመላለሳ በዛ። ስላንተ እኮ አላወራውም እኮ። ምን ነው ወጣ ገባ በዛ። ጠላው አይጣፈ ጠላ ሴት ትመስላለህ። ወጣ ገባ፣ ወጣ ገባ። እኔ ስላንተ አላወራውም። አንቺ ናው ጣንተ የመላጣ ልጅ ብላለች። ጃኒ ፋኖ ጌታሽ ነው። ሙና አይን ጌታዬ እግዚአብሔር ነው። ከእግዚአብሔር በታች ደግሞ ዶክተር አብይ አህመድ ነው። አለቃይ ልንገርክ እግዚአብሔር አለ። ከእግዚአብሔር በታች ደግሞ አብይ አህመድ ነው የእኔ አለቃ፣ እንጂ እኔ ሌላ አለቃ የለኝም በዚህ ምድር ላይ ተሳስተሃል። ጆከር አለቃሽ ነው ይለኛል እንዴ ሆ። ስንት ቆን ትቆያለሽ? አንድ ወር፣ ለአንድ ወር ነው ያስፈቀድኩት። አንድ ወር ነው የምቆየው? ለምን ኢትዮጵያ ተቀጣጥረን አንገናኝም እና አንደባደብም። እባብ የልቡን አይቶ እግር ነሳዋሉ ኧረ እኔ ምንም ነስቶኝ አያውቅም፣ እመቤቴን ምንም ነስቶኛ አያውቅም። እግዚአብሔር እየተመሰገነ ይሁን። እግዚአብሔር በቸርነቱ ሽፍን ድግፍ አድርጎ አኖረኛል። አሁንም ያኖረኛል።